ይባል ይሆናል። ዘመድ አዝማዶቻቸው ሁሉ የህችን ዓለም ተራ በተራ እየለቀቁ ቀድሞአቸው ተጉዘዋል። የጤንነታቸው ጉዳይ ማጠራጠር ከጀመረ ሰንበት በት ብለዋል። እንደምን ዋሉ ላላቸው ሁሉ ጉልበቴ ይቆረጥመኛል፣ ወገቤን ያመኛል፣ እኔንም ያዝ እያደረገኝ ነው ሳይሉ አያልፉም። ይህ ብቻም አይደለም። ብቻ አላህ መጨረሻዬን አሳምሩ ብርሃኔን ሳያሳጣኝ መላወስ ሳይሳነኝ ቀልጠፍ አድርጎ በወሰደኝ ሲሉ ያክሉበታል። ዋነኛ መተዳደሪያቸው ከመንግሥት የሚያገኙት ክፍያ ነው። ኸዲጃ ይሰኛሉ። እጅግ ከፍተኛ መጠን ያለውን የጡረታ ዋስትና የሚቀበሉት በዓመት አንድ ጊዜ ነው። መንግሥት የሚሰጠውን ገንዘብ እንዲያገኙ የተራወጠላቸው የቅርብ ጎረቤታቸው አንድ ወጣት ነበር። ኸዲጃ ገንዘባቸውን በተቀበሉ ጊዜ ሁሉ ከአንጀታቸው ይመርቁታል። ምግባረ ሠናዩ ወጣት አካባቢውን እስከለቀቀበት ጊዜ ድረስ ወይዘሮዋ ክፍያውን ለመቀበል ሲሄዱ እጃቸው ይዞ ወገባቸውን ደግፎ ሳያመላልሳቸው ያለአንዳች ዳርጎት ለዓመታት ሲያገለግላቸው ቆይቶ በመጨረሻ ክልሉን ለቀቀ። ወጣቱ መኖሪያውን ከቀየረ ጥቂት ወራት በኋላ የደሞዝ ክፍያ ቀን ደረሰ። ወጣቱ የለም። ከአካባቢው ነዋሪዎች እምነት የሚጣልበትና አድርሰው ሊመልሳቸው የሚችል ሰው የለም። ኸዲጃ ከዚያ የተባረከ ወጣት ሌላ እምነት የሚጥሉበት ሰው እንደማያገኙ ተረድተዋል። ብቻቸውን ለመጓዝ ቆርጠው ተነሱ። ቁና ቁና እየተነፈሱ ክፍያው ከሚፈጸምበት መስሪያ ቤት በደረሱ ጊዜ የመስሪያ ቤቱ ሴት ሰራተኞች በሚገባ ተቀብለው አስተናገዷቸው። ድካማቸውን ተወጥተው ደሞዛቸውን ተቀብለው ወደ ቤታቸው ለመመለስ ሲነሱ የመስሪያ ቤቱ ሴት ሰራተኞች እስከ ታክሲ መሳፈሪያው ድረስ ሸኟቸው። ሸኞቻቸው ቆመው ታክሲ በመጠበቅ ላይ ሳሉ አንድ በመካከለኛ እድሜ ላይ የሚገኝ ባልቴቷን በስም ጠርቶ እጃቸውን በመሳም ሰላምታ ሰጣቸው። ወደ ሸኚዎቻቸው ዞር በማለትም የቅርብ ጎረቤታቸው መሆኑን ነገራቸው። መኪና ይዟል። ሸኚዎቹ ታክሲ እየጠበቁ እንደሆነ ሲነግሩት እኔ ያለው ምን ታክሲ ያስፈልጋል? እናንተ ተመለሱ፣ እኔ አደርሳችኋለሁ በማለት ሸኚዎቹን አሰናብቶ ባልቴቷን ወደ መኪናው ወሰዳቸው። ጎልማሰው ኸዲጃን ከጎኑ አስቀምጠው የባጥ የቆጡን እያወራ ጉዞውን ቀጠለ። ከግማሽ ሰዓት በላይ ተጓዙ። ኸዲጃ መንገዱ ያለቅጥ ረዘመባቸውና አንዳች ነገር አእምሮአቸውን ከነከ ነው። ጥቂት አሰቡና ምናልባትም እግረ መንገዱን መድረስ የፈለገበት ይኖር ይሆናል ሲሉ ስጋት ያደረበት ልባቸውን መልሰው አረጋጉት። ነገሩ ግን እንደዚያ አልነበረም። ሰውየው አቅጣጫውን በመቀየር ወደ ግራ ታጥፎ ከዋናው መንገድ በመውጣት ጉዞውን ሽግብ ወደ ተራራው አደረገ። የኸዲጃ ልብ በፍርሃት ይናጥ ገባ። መላ አካላቸው ተርነዘነዘ። መጮህ ቃታቸውና መልሰው ተውት። የሞት ሞታቸውን ልጄ ወዴት ነው የምትወስደኝ? ሲሉ ጠየቁት። ቁርጥ ቁርጥ ባለ አነጋገር እዚህ ቅርብ ነው፣ የአትክልት ቦታዬን ማየት አለብኝ! እርሶም ማለፊያ ፍራፍሬዎችን ይዘው ወደ ቤቱ ይመለሳሉ፣ አላቸው ያሰበው ነገር የተነቃበት ይመስል በተሳሰረ አንደበት። ኮሮኮንቹን ሲጨርስ መኪናውን አቆመ። ዝምታ ለደቂቃዎች ሰፈነ። ትርጉም ያለው ዝምታ ነበር። የባልቴቷን የስጋት የጎልማሳው ደግሞ ዘዴን የመሻት ደቂቃዎች ተቆጠሩ። ጎልማሳው ጥጥና ጨርቃጨርቅ ነገር ከኪሱ አወጣ። በፍርሃት ተውጠው አቀርቅረው የተቀመጡትን ደካማ አሮጊት አንገት አነቀ። እንዳይገድላቸው ተማጸኑት። ገንዘባቸውን ወስዶ ህይወታቸውን ብቻ እንዲያተርፍላቸው ለመኑት። ስለ ነገሩ ለማንም ትንፍሽ እንደማይሉን ገለጹለት። በአእምሮ ተንዋይ የታወረው ጎልማሳ ግን ሊራራላቸው አልቻለም። ይልቁንም ጭካኔውን አባሰው። አፋቸው ውስጥ ጥጥ ከጎሰጎሰ በኋላ ገንዘባቸውን ከጉያቸው አወጣ። እጆቻቸውን ከተቀመጡበት ወንበር ጋር የፍጥኝ አሰራቸው። ከመኪናው ወርዶ ከኋለኛው የመኪናው ኪስ አካፋና ዶማ አወጣ። ደካማዋን ባልቴት ገድሎ ከቀበረ በኋላ በገንዘባቸው ዓለም ዘጠኝ ሊሰኝ በመወሰን ቁፋሮን ተያያዘው። መጠኑ ብዙ በሆነው ብር የሚያገኘው ደስታ እየታየው በጥድፊያ ይቆፍር ጀምር ቢሆንም ግን ጉድጓዱን ቁፋሮ ሳይጨርስ ድንገተኛ ፍትህ ከአላህ ዘንድ ወረደ። እርዝማኔው ከአንድ ሜትር በላይ የሆነ ኮብራ እባብ አቀርቅሮ በሚቆፍረው በዚያ አረመኔ ሰው ጀርባ ላይ ተከመረ። አራት የተለያየ ቦታ ከነደፈው በኋላ አንገቱ ላይ ተጠመጠመ። ሰውየው ደካማዋን አሮጊት ሊቀብርበት በቆፈረው ጉድጓድ ውስጥ ተዘረረ። ይህ ሰማያዊ ፍትሕ ከመውረዱ ጥቂት ደቂቃዎች በፊት ሰውየው ጉድጓዱን በመቆፈር ላይ ሳለ የተጨነቁት ባልቴት ደጋግመው አላህን ይለምኑታል። በእርግጥም ያንተ ፍጡር ነኝ በንጹሕ ልቤም ተገዝቻለሁና፣ ከዚህ ድንገተኛ ማዕት አድነኝ። የማሳደጋትን የቲም ልጅ ለወግ ማረግ ሳላበቃ አትግደለኝ ይሉ ነበር። ደጋግሞ ሕዝቦቹን የማይረሳው ጌታ የእነኝህን ደካማ ሴት ጥሪ ሰምቶ ፈጣን ምላሹን ሰጠ፣ ሕይወታቸውንም ታደገ። ጊዜ ከነፈ፣ ሰዓታት አንድ ሁለት ተብለው ተቆጠሩ። ሕፃናት እረኞች የከብት መንጋ እየነዱ በአካባቢው ሲያልፉ የቆመ መኪና ተመልክተው ተጠጉ። ለአእምሮአቸው የሚከብድ ነገር አይተዋልና ለወላጆቻቸው ሊነግሩ ፈጠኑ የህፃናቶቹ ወላጆች የሰሙትን ለፖሊስ አስታውቀው ወደ ስፍራው ተጓዙ አፋቸው በጥጥና በጨርቅ የታፈነውና እጆቻቸውንም የፍጥኝ የታሰሩት አሮጊት ፖሊስ ደርሶ ከአፈናውና ከእስራቱ ነፃ አወጣቸው አልহামዱሊላህ ሲሉ ተሰማ ጉድጓድ ውስጥ የተዘረረውን ሰው ሁኔታ ለማጣራት ፖሊሶች ፊታቸውን ወደዚያ አዞሩ። ወደ ሰውየው በማምራት ላይ ሳሉም። በሰውየው አንገት ላይ የተጠመጠመው እባብ ቀስ በቀስ ተፈትቶ ወደ ጥሻ ውስጥ ተፈተለች። የሰውየው ነገር አብቅቷል። የደም ዝውውሩ አቁሟል። አስክሬኑ ለምርመራ ወደ ሆስፒታል ሲላክ ደካማዋ አሮጊት ወደ ቤታቸው ተወሰደ። ሱብሃንአላህ አላህ ምንጊዜም